እንዴ ይሄ ምን ልደት ነው? ሰርግ በሉት እንጂ መካከለኛ ሰርግ። በስማመ እግዚአብሔር ይመስገን። እውነት እውነት እውነት እኔ ቃል ነ ያጠረኝ ቃል ነ ያጠረኝ እንኳን ከወለድክልን በድጋሚ። ብሩኬ እውነት በጣም እድለኛ ነህ። በእናታችን በእመቤታችን በቅድስት ድንግል ማርያም በለተቀኗ ተወልደክ ወደዚህ ምድር መተክ። እውነት እውነት እውነት፣ በጣም በጣም በጣም በጣም በጣም ነው ደስ ያለኝ። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ ኔ ቻናል ተከታታዮች፣ እንኳን እንደምን ቆያችሁልኝ፣ እንኳን አልኩኝ። ወይኔ ዞሮብኛል። እውነት እኔ ደስታዬን መቆጣጠር ነው ያቃተኝ። እግዚአብሔርን በጣም በጣም ነው ደስ ያለኝ። ዲኮሩ ምናምን ነገር በቃ እንዲ ሰርግ ነው እንዲ ልደት ነው ያሉት አውቀው ነው ብሩኬና ሀይም። ይሄማ ሰርግ ነው። እነዚህ ልጆች ሊጋ ያጋቡ ነው እንዲኛ ሳንሰማ መፋቀራቸውን ተፋቅረናል ላፈቅርሻለሁ አፈቅረሃለሁ የሚባባለውን ቃል ታፋቸው ሳያወጡት ሰርጋቸውን ደገሱት። እንዲ ነው ያልኩት እኔ መግሌ ማለት ነው። በጣም ደስ ነው የሚለው እያልኳችሁ ነው። በድጋሚ ግን ብሩኬ እንኳን ተወለድክ እንኳን ተወለድክልን። ለሀይሚዬ ብቻ ሳይሆን ለእኛም እንኳን ተወለድክልን። ያው ለእኛ ወንድማችን ነክ፣ በሚዲያም በስልካችንም ብናቅህ የዋህ ነህ። እንደገና ደግሞ መልካም ሰው ነህ። ለሀይምዬ ማለት ነው። ያው ሀይምዬ ብዙ ጊዜ ነው ብሩኬን የምትገልጠው። ለምን በአጠገቧ ያለ ሰው ስለሆነ፣ አጠገቧ ያለ ሰው ነው ምናምን ነገር እንግዲህ አጠገባችሁ ያለን ሰው እናንተ ናችሁ የምታውቁት አይደለ? እኛ ደግሞ ስልክ ላይ ነው። በነገራችን ላይ የብሩኬ ቀን ብቻ አይደለም ዛሬ፣ የኔ ቀን ሁላ ነው። የሆነ ግጥም ለብሩኬ ገጥም የነበረ በዚህ በተኮለታተፈ አማርኛ ነገር ግን የሆነች ጓደኝ ኢንስትግራም ላይ ፖስተው ሃይሚ ደግሞ ሸር አርጓል። ኢንስታግራም ላይ ሰምታልኛለች። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እኔ በጣም ነው ደስ ያለኝ ከሚባለው ወሬ ማለት ነው። በጣም በጣም ነው ደስ ያለኝ። የምሬ ነው የምላችሁ። የምትወዱት ሰው ሲያዳምጣችሁ በጣም ደስ ይላል አይደለ? ለም ሊሆናል ሌሊት የሆነ ነገር አርጋችሁ የሆነ ቦታ ተደራሽ ሲያገኝ ሲያገኝላችሁ ደስ ይላል። በጣም ነው ደስ ያለኝ። እንግዲህ ቡሩኬ አያቅም ምንም ቀው ነገር የለም ማለት ነው። እንግዲህ ሁሉም ቤተሰቦች ሀይምዬ የኔናት ብሩኬል ሰፕራይዝ ለማድረግ ደፋ ቀና ብላ እንደዚ አም ያማረ ያሸበረቀ ከሰርግ የማይተናነስ ዲኮር አዘጋጅታ እኔን የሚያክል ኬክ አዘጋጅታ ሙሽዬ ተገኝተው እንዲሁም ሀብቴ ወንድሙ፣ አብሮ አደግ ጓደኞቹ፣ የሰፈር ልጆች ማንም አልቀረም። ሙቪዬንም አይቸዋለሁኝ ድምቅ ምቅምቅምቅ አድርገው ደፋ ቀና ብለው አዘጋጅተው ብሩኬ በማያውቀው መንገድ እንግዲህ እንዲ ሰርጌ ነው፣ እንዲህ ያስብላል። እኔና ቅማምዬ ዛሬ ልንጋባ ነው፣ እንዲህ የሚያስብል የሚያስደነግጥ ነገር አዘጋጅተው ሀይምዬ የሀይምዬ እጅ ነው ይሄ። እውነት ለመናገር ያክል ይሄ የሀይምዬ ሀሳብ ነው። የኔ እናት፣ የኔ አሳቢ፣ የኔ እንቁ፣ የኔ ትልቅዬ፣ የኔ ሩቅ ሀሳቢ፣ የምሬን ነው ምላችሁ። እኔ በቃ ለሰው ደስታ በቃ ሀይምዬ እንደምታውቋት ናት። አይደለም ለራሴ ለምትለው ሰው፣ ለሁሉም ሰው ደስታ የሚያስደስታት ልጅ፣ እንቁ፣ በቃ ሩቅ ሀሳቢ ናት። እና ሀይምዬ ይህንን አድርገሽ በነገራችን ላይ ማለት ነው ለእኔ የምትሉት ሰው ብቻ ሳይሆን በህይወታችን ስትኖሩ በቃ ለማንኛውም ሰው በቃ ሰው ተጎርቶ ያያችሁትን ሰው በቃ በቻላችሁት መንጠን ሰፖርት አድርጉ። በመንገዳችሁ ማለት ነው። ምሳሌ ነው እየጠቀስኩላችሁ ያሉት ይሄ የፍቅር ህይወት ነው ያለ ነው። አደላ ግን አሁን ከኛ የባሰ ሰው ስታገኙ የሆነ ቦታ ላይ ሰፖርት የሚደረግ ሰው ስታዩ ሰፖርት መርዳትን አትርሱ። እኔ የለኝም አትበሉ። ካላችሁ ላይ ቀንሳችሁ አድርጉ። የደስታ ምንጭ መሆን አለባችሁ ውዶቼ፣ የምሬን ነው ምላችሁ እና ይህንን እኔ ማድረግ አልችልም። ፍቅር መከባበር ነው። እንደገና ደግሞ ፍቅር ለሚወዱት ሰው መኖር መስዋዕት መሆን ነው። በቃ በአጭሩ ማለት ነው። እና ፍቅር ደግሞ ምንድን ነው? የሚወዱትን ሰው ደስታ ሁሌ ማየት ፍቅር እውነት ነው፣ ምንጊዜም ቢሆን ማለት ነው። ፍቅር እውነት መሆኑን ያዩትኝ እኔ ሀይሚ ላይ ነው። የምሪ ነው የምላችሁ እና በቃ ከሚባለው በላይ በቃ ለቡርኬ ያላት ቦታ፣ ደስተኛ ሆኑን ደስተኛ ሆኖ ማየት ነው የምትፈልገው ምንጊዜም ማለት ነው። እግዚአብሔር ደስተውን ያብዛለት ማለት ፈልጋለሁ፣ በዛ አጋጣሚ ማለት ነው። ሀይሚዬ እውነት እኔ ደስታሽ ደስቴ ነው፣ የሚያስደስትሽ ነገር ሁሉ ያስደስተኛል። ያው ብሩኬ በልጅነቱ እንደማይረብሽ መልካም ሰው እንደሆነ በቃ ጓደኞቹም እናቱም ሙሽዬ ተናግረዋል። እንደገና ደግሞ ያው ኳስ ሲጫወት ሁለት ጊዜ እጁን ተሰብሮ ምናምን በጣም በጣም አሳዛኝ ታሪኮችም አሉ። ግን ያው እንደምታዩት ነው ያስታውቃል እኮ። ግን አንዳንድ ጊዜ የምን መሰላችሁ የዋህ ስትሆኑ ነገር ይጠናባችኋል። አስረግጬ ስነግራችሁ ለምን የዋ ሰው ግንፍል ነው፣ ውስጡ ማስቀመጥ አይችልም። አንደኛ የዋ ሰው ደግሞ የሆነ ቶሎ ይናደዳል ምናምን ነገር ትግስት የሚባል ነገር ምናምን ነው እንጂ ከዛ ያለፈ እንደዚህ መጥፎ ነገር፣ ለሰው ክፋት ምናምን ነገር አያስቡም። የዋ ሰዎች ትላላችሁ። ለማንኛውም ግን ይሄ ሰርግ ባንበለውም ተገኝተን በቦታው በልተነዋል። ዳግም ቀጣይ አመት ደግሞ እንግዲህ ከልጆቻችሁ ጋራ አብራችሁ ሆናችሁ ለማክበር ያብቃችሁ። እውነትን ቃል ያጠረኝ ሀይምዬ ደግሞ መልካም መኘቷን ገልጣለታለይ። እንዲህ ስትል ገልጻለታለይ ማለት ነው ሁል ጊዜም ደስታህን ነው ማየት እንፈልገው። ያሰብከው አሳብ ተሳክቶልክ፣ በተለይ ደግሞ ለእናት ያቀድከው ነገር ተሳክቶልክ ለማየት እያብቃኝ። እኔ ያንተን ደስታ እንጂ ሀዘንን ማየት አልፈልግም በጭራሽ። ነፍ አመት ኑርልኝ ብላለች። አሜን ይኑርልሽ፣ አብሮ ያኑራችሁ እግዚአብሔር፣ ድንግል ማርያም እናታችን እቅፍ ድግፍ ታደርጋችሁ የልባችሁን መሻት ትፈጽምላችሁ። የጭንቅ ቀን ደራሽ አማላጅቷ በእኔ በእኔ በኃጢአተኛዋ አንደበት መጠራት የሌለባት እናታችን መቤታችን ቅድስት ድንግል ማርያም ነገር ግን እግዚአብሔር ኃጢአተኛ ነሽ ወይንም ኃጢአተኛ ነህ ብሎ እንደ ሰው ልጅ ፈጣሪ አይጸየፍም። እንደዛ ብላችሁ እንዳታስቡ። በእርግጥ እኔ እኮ ፈጣሪ ይጠላኛል እኔ ኃጢአተኛ ነን ብለን የምንጸጠትበት ሰዓት አለ። ከነ ኃጢአታችን ወደ ፈጣሪ ብንቀርብ እግዚአብሔር ይቅር ባይ አምላክ ነው። እንደውም ከሰው በላይ ማለት ነው። ሰው ከጠላችሁ ጠላችሁ ነው። በውስጡ የሆነ ይቅር ቢላችሁ እንኳን በውስጡ ቂም ይዝባችኋል። ነገር ግን የማይከደውን የማይጥለውን ፈጣሪያችሁን በደንብ መደገፍ አለባችሁ። ባይነኝ ብዙ አወረሮባችኋ ውዶች ይቅርታ። እንግዲህ ይቅርታ ዛሬ ጨዋ ሆኜ ነው ያልኩትኝ። ለምን የአማቼ ልደቱ ነዋ። ልደት ነው ሰርግ ነው። በቃ እንደዝ ነው። አማቼን ማክበር እንደዝ ነው። ላማቼ ደግሞ መልካም ምኞቴን የገለጥኩትኝ በግጥም ነው። ግጥሜን ግን እንዴት አያችሁት? እናንተ በጣም ትገርማላችሁ። ግጥሜን እንዴት አያችሁልኝ? ችግር የለውም እንዴትም ብታዩት ግን ሀይሚዬዋን ነው ማዳመጧ ነው የኔ ቅማ ዛሬ እንቅልፍ አልተኛም ከነ ስሊፐር ከነ ማድቤት ስሊፐር ነው አልጌ ለወጥ ቸምተኛው እያልኳችሁ ነው። እግዚአብሔር ይመስገን። አንድ ቀን ደግሞ ለሀይሜ ቃል የገባሁት ነገር ነበረ፣ ኢትዮ ላይ ማለት ነው። ታስታውሳችሁ ቆይቷል። የሆነ ጊዜ ብቻ ያንን ነገር አንተን ብዬ አለውኝ። ግን ማውራት አልፈልግም እንግዲህ ውዶቼ አላቅም እንዴት ምን ማድረግ እንዳለብኝ። ግን ቃል የገባትን ነገር እንትን ብያለሁ። ይሄነ ይሄነ ነው ብዬ ማውራት አልፈልግም የሆነ ጊዜ የሆነ የሆነ ነገር አምሮባት